የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸው መረጃዎች ከዚህ እንደሚከተለው መቅረብ ጀመሩ። ዋና ዋናዎቹን በቅድሚያም፣ መለስ ዜናዊ የኔ ሞዴል ነው ሲሉ አቶ ኃይለማርያም ደሳለኝ ተናገሩ። በስልጣን ዘመናቸው እጅግ ፈትኖ የነበር ያሉትን ጉዳይ በተመለከተ ማብራሪያም አቀርበዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ ወደ ሩሲያ ሞስኮ ያደረጉት ጉዞ ከአንድ ወር በፊት ለሩሲያ መንግስት ያቀረቡት የጋብዙን ጥያቄን ተከትሎ የመጣ ስለመሆኑ ሰማም። ጠቅላይ ሚኒስትሩም በአቶሚክ ኢነርጂ ፎረም ላይ ተሳትፏል። ታደምጡታላችሁም። በአዲስ አበባ ዳግም አፈሳዎች መባባሳቸው ተነገረም። ይህ የሆነው ደግሞ የአደባባይ በዓላት መቃረባቸውን ተከትሎ ነው ተጨማሪያለን። በትግራይ ክልል አሳሳቢ ሁኔታ ተፈጥሯል ሲሉ ማህበራቱ ገለጹ። ስምንቱ ማህበራት እየተደቀነው የጦርነት ደመና እንዲገፈፍ ሊህቃኑ የበኩላቸውን እንዲወጡም ጥሪ አቅርቧል። እንመለከተዋለን። የሙስሊም ወንድማማቾች ህብረት በኬንያ ውስጥ በሽብርተኝነት ተፈረጀም። የዊሊያም ሩቱ አስተዳደር ይህንን እርምጃ የወሰደው በባሕረ ሰላጤው ሀገራት ግፊት ነው ተብሏል። ሌላኛው መረጃችን ነው። ይህ በእንዲህ እንዳለም ፕሬዚዳንት ዊልያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠይቋል። የአምሳ አራት ሀገራትን ድምፅ ችላ ብሎ የተባበሩት መንግስታትን ማለት አይቻልም ሲሉም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። መለስ ዜናዊ የኔ ሞዴል ነው ሲሉ አቶ ኃይለ ማርያም ደሳለኝ ተናገሩ። በስልጣን ዘመናቸው እጅግ ፈትኖ የነበር ያሉትን ጉዳይ በተመለከተ ማብራሪያ ቀርቧል። ከሰባት ዓመታት በፊት ለሀገሪቱ ችግር መፍትሔ ልሆን ብዬ ስልጣን ለቀቅኩ። አብይን ያመጣው የፈጣሪ ጣልቃ ግብነት ነው ሲሉ የነበሩትና ባለፉት ዓመታት ስለ ፈጣሪ በሚሰጧቸው ስብከቶች የሚታወቁት የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ በአንድ መድረክ ላይ የቀረበላቸው ጥያቄም የእርሶ ሮል ሞዴል መሪ ማን ነበር የሚል ነው። አፍሪካን ስኩል ኦፍ ገቨርናንስ ባዘጋጀው መርሃ ግብር ላይ የታደሙት አቶ ኃይለ ማርያም መለስ እኔ አመራር እንደሆን ምሳሌ ነው፣ ከእርሱ ጋር ደግሞ የሩዋንዳው ፕሬዚደንት ፖል ካጋሜ ይጠቀሳሉ ሲሉ ተሰምቷል። ማይ ፕሪዲሴሰር ፕራይም ሚኒስተር መለስ መለስና ካጋሜ ኢትዮጵያና ሩዋንዳን በሚመሩበት ወቅት የውጭ ጉዳይ ሚኒስትር ምክትል ጠቅላይ ሚኒስትርም ሆኖ መስራታቸውን ያስታወሱት ኃይለማርያም ሁለቱ በጋራ ሲያወሩና ያንን ሲተገብሩ ማየት ለህዝባቸውና ለአፍሪካ የነበራቸውን ራዕይ የሚያሳይ ነበር ብለው ኔፓድን በማሳያነት አቀርበዋል። መለስና ካጋሜ ለአፍሪካ የነበራቸውን ሚና አንስተው ማስረድተዋል። በቀድሞ ሁለት መሪዎች የተቋቋመው ትምህርት ቤት ከአፍሪካ የተለያዩ ሀገራት የተወጣጡ ተማሪዎች ቀጥሎ ያቀረቡት ጥያቄ ደግሞም የኢትዮጵያ ጠቅላይ ጠቅላይ ሚኒስትር ሆኖ ባገለገሉበት ወቅት የገጠመው ትልቁ ፈተና ምንድን ነው የሚል ነው። አቶ ኃይለማርያም ደሳለኝም ትልቁ የዛን ወቅት ፈተናቸው የፓርቲያቸው ውስጥ ኤሊት እንደነበር አስታውሷል። የበላይነቱን ለመቆጣጠር የሚጥረው ኤሊትና ቁርጠኝነቱን ወስዶ በሚሰራው ኤሊት መካከል የነበረው ፉክክር ፈታኝ ነበር በማለት አሁን በፈጣሪ ጣልቃ ገብነት የመጡ የሚሏቸው መሪ የበላይነቱን ለመውሰድ የፈተኗቸው ግለሰብ ስለመሆናቸው በስም ባይጠቅሱም። ከዛም በኢትዮጵያ ያለው የመከፋፈል ሂደት ያስከተለው እንደማፋሰስ ጦርነት ማሳያ አድርገው አቅርበውታል። ጠቅላይ ሚኒስትር አብይ አህመድ ወደ ሞስኮ ያደረጉት ጉዞ ካንድ ወር በፊት ለሩሲያ መንግስት ያቀረቡትን የጋብዙ ጥያቄ ተከትሎ የመጣ ስለመሆኑ ተሰማም። የብልጽግናው ፕሬዚደንት በዓለም አቀፉ የአቶሚክ ፎረም ላይም ተሳትፏል። በኢትዮጵያ ውስጥ በወገኖቻቸው ላይ በሚያካሂዱትና መሰረታዊ አገልግሎቶችን ጭምር በመከልከል የጦር መሳሪያ አድርጎ በመጠቀምም የሚታወቁት የብልጽግናው ፕሬዚደንት በቅርቡ ባደረጉት ንግግር የኒውክሌር ማብላያ እንከፍታለን ማለታቸው የሚታወቅ ነው። ለልማትና ህዝብን ለማገናኘት ተብለው የተሰሩ የፋይናንስና የአገልግሎት ተቋማትን እንደ ጦር መሳሪያ አውሏል የሚባልላቸው ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንታት በፊት ስለ ኒውክሌር ሲናገሩ ይህንንም ለጦርነት ሊገለገሉበት እንደሚችሉ የሚገምቱ ሰዎች አስተያየታቸውን ሲሰጡም ከርሟል። በዘንድሮ ዓመት የሩሲያ የኒውክሌር ኢንዱስትሪ የተጀመረበት ሰማኒያኛ ዓመት እንደሚከበር ከሰሙ በኋላም ከአንድ ወር በፊት በስነ ስርዓቱ ላይ ለመገኘት ፍላጎታቸው መሆኑን ጠቅሰው ጥያቄ ስለማቅረባቸው ነው ኢትዮ ፎረም ከምንጮቹ የሰማው በሩሲያ በኩልም የሚያካሄድ ጥያቄያቸው ተቀባይነት አግኝቶ ወደ ሞስኮ ሰሞኑን መሄዳቸው ተገልጿል። የተባበሩት መንግስታት ስብሰባ እየተካሄደ ባለበት በዚህ ሰሞን የኒውዮርኩን መድረክ ትተው ስለ ኒውክሌርና አቶሚክ ኤነርጂ ለመምከር የተሰባሰቡ የምስራቅ አውሮፓ መሪዎች በተገኙበት መድረክ ላይ ታድሟል። ጋብዙ ብለው በተገኙበት መድረክ ላይም ስለ ጋበዛችሁን እናመሰግናለን ብለው ሲናገሩ ራሳቸው ተደምጧል። ሌሚ ቢግን ባይ ታንኪንግ ፕሬዚደንት ፑቲን ፎር ኢንቪቴሽን ጠቅላይ ሚኒስትሩ ከዚህ ቀደም ወደ አሜሪካ ለመሄድ ተደጋጋሚ የጋብዙ ጥያቄ አቅርበው ውድቅ እንደተደረገባቸው መዘገቡ አይዘነጋም። ፊታቸውንም ወደ ምስራቅ አውሮፓ ዙረው የጋብዙ ጥያቄ ሲያቀርቡ ግን ከክሬምሊን ቤተመንግስት አዎንታዊ ምላሽ አግኝተዋል። በመድረኩ ላይ የተገኙት ብቸኛ የአፍሪካ መሪ ሆነው የተመዘገቡበት ስብሰባ ላይ ሩሲያ የምትዘክረውን 80ኛ ዓመት የኒውክሌር ባለቤትነት ዘመኗንና ቀኑን አስታከብ አሰናዳችው የአቶሚክ ፎረም ጉባኤ ላይ ተሳትፏል። ከእርሳቸውና ካዘጋጇ ሩሲያ በስተቀር የሀገር መሪዎች የተገኙት የፑቲን የቅርብ ወዳጅ የሆኑት የቤላሩሱ ፕሬዚደንት፣ የአርሜንያው ጠቅላይ ሚኒስትር ብቻ ሲሆኑ የማይናማር ተጠባባቂ ፕሬዚደንት፣ የኡዝቤኪስታን ተወካዮች፣ የኒጀርና የግብፅ ድርጅቶችም ተገኝተዋል ተብሏል። በዚህ መድረክ ላይ ከአፍሪካ በመሪ ደረጃ የተገኙት ብቸኛው ሰው አብይ አህመድ ስለ የኒውክሌር መርሃ ግብር አስፈላጊነት ሲናገሩ ከኢኮኖሚ ጋር አገናኝተው ሲያብራሩም ተደምጧል። የተጻፈ ንግግር ባነበቡበት በዛ መድረክ ላይ ኢትዮጵያ የኒውክሌር መርሃ ግብር ለማከናወን እየሰራች መሆኑን ገልጸው ኒውክሌር ለኢትዮጵያ አንገብጋቢ ጉዳይ መሆኑንም ገልጿል። ፎር ኢትዮጵያ ኒውክሌር ለኢትዮጵያ የኃይል ማመንጫ ጉዳይ አይደለም፣ የህዝብ ጉዳይ ነው። ተማሪዎቻችን በእውቀት የበለጸጉ ለማድረግ ለአርሶ አድሮች ማምረቻ መሳሪያዎችን ለማቅረብ ለህሙማን ፈውስ ለመስጠት ያስፈልገናል። ይህንን ኃላፊነት በተሰማው መንገድ እንጠቀምበታለን። በጥንቃቄ አቅደን በከፍተኛ የደህንነት ጥበቃ እናከናውኗለን። ጠቅላይ ሚኒስትር ዐቢይ በ21ኛው ክፍለ ዘመን የተመረቱ የጦር መሳሪያዎችን ሁሉ ባለፉት ዓመታት በገዛ ዜጎቻቸው ላይ ተኩሰው ሚሊዮኖች ህይወታቸው እንዲያጡና አካላቸው እንዲጎደል እንደዚሁም ኢትዮጵያ በውድ ገንዘብ በረጅም ዘመን ውስጥ የገነባቸው መሰረተ ልማት እንዲወድም በማድረጋቸው ይታወሳሉ። የብልጽግናው ፕሬዚደንት ባለፉት ዓመታት ከውጭ አገር ገዝተው ያልተጠቀሙትና ያልተኮሱት የጦር መሳሪያ ጥቂት ነው ተብሎ ሲነገር፣ ከእነዚሁ ውስጥ አንዱ ኒውክሌር መሳሪያ ይገኝበታል። አሁን ደግሞ ኒውክሌርን ስለመታጠቅ እየተናገሩ ናቸው። እስካሁን በብዙ የውሸት ንግግሮቻቸው የሚነሱት ጠቅላይ ሚኒስትር አብይ አህመድ በሩሲያ ሞስኮ ተገኝተው ስለ ኒውክሌር አስፈላጊነትም ሲናገሩን የተሰሙት ምዕራባውያን ባይነ ቁራኛ በሚከታተሉት በዚህ የኒውክሌር ፕሮግራም ስብሰባ ላይ አንድም ተሳታፊም አላኩም ኢትዮጵያ የኒውክሌር መርሃ ግብር ለሰላም አገልግሎት ብቻ መገልገል የሚለውናም በ1957 የተፈረመውን ስምምነት የአለም አቀፉ አቶሚክ ኤነርጂ አባል ሀገር ነች የቀደማዊ ኃይለስላሴ መንግስት የተፈራረመው ስምምነት የኒውክሌር ፕሮግራምን ለጤናና፣ ለምግብ እንደዚሁም እርሻ፣ ለውሃ፣ ለኢንዱስትሪም፣ ለኃይል ማመንጫና ለሰብአዊ ልማት ብቻ መጠቀም በሚል የሚፈቅድ ነው። ዐቢይ አሰረዋለው የሚሉት ኒውክሌር መርሃ ግብር ለእነዚህ ስድስት ነገሮች በሙሉ እንደሚጠቀሙበትም ዘርዝረዋል። በአዲስ አበባ ዳግም አፈሳዎች መባባሳቸው ተነገርም። ይህ የሆነው ደግሞ የአደባባይ በዓላት መቃረባቸውን ተከትሎ ነው። በከተማ በዓላት በመጡ ቁጥር የድሮን ስምሪት አድርጋለሁ የሚለው የብልጽግናው መንግስት በክልሎች የተለያዩ ስፍራዎች ላይ ውጊያዎች በጠነከሩ ሰሞን፣ ስብሰባዎች በአዲስ አበባ በመጡ ቁጥር አሊያም በዓላት በተቃረቡ ጊዜ አፈሳና እስር እየተዘወተረ ያለ ጉዳይ ሆኗል። አንድ የመረጃ ምንጭ በተለይም የአደባባይ መርሃ ግብሮች በመጡ ወቅት የሚፈጠር ወከባም ባልመጡ የሚያስብል ስለመሆኑ ያነሳሉ። ከሰሞኑ የሚከበሩትን የመስቀልና የእሬቻ በዓላትን ምክንያት በማድረግም ተመሳሳዩ በአዲስ አበባ እየተስተዋለ ነው ሲሉ አክሏል። በተለይም በኢኮኖሚያቸው ዝቅተኛ ደረጃ ላይ ያሉ በመንገድ ተግባራትና ስራዎች ላይ የሚተዳደሩ እንደዚሁም የጎዳና ተዳዳሪዎች ለ ችግሩ ከፍተኛ ሰለባ ስለመሆናቸውም ጠቅሷል። ከመስቀል ደመራ በዓል ጋር ተያይዞ የከተማው አስተዳደር ከአለባበስ ከሰንደቅ ዓላማና ከአርማ ጋር በተያዘም ማስፈራሪያዎችን ነው ያሰራጨው። ከነዚህ ሰሞነኛ በዓላት ጋር በተያዘም የጸጥታ አመራሮቹ ዛሬ በቤተ መንግስት ስብሰባ ማድረጋቸው መዘገቡም የሚታወስ ነው። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነ ከፌዴራል ከአዲስ አበባና ከኦሮሚያ ክልል የጸጥታ አመራሮች ጋር ውይይት ማድረጋቸውን ማሳወቃቸውን መዘገባችን አይዘነጋም። በትግራይ ክልል አሳሳቢ ሁኔታ ተፈጥሯል ሲሉ ማህበራቱ ገለጹ። ስምንት ማህበራት የተደቀነው የጦርነት ደመናም እንዲቀር ልሂቃን የበኩላቸውን እንዲወጡም ጥሪ አቅርቧል። የትግራይ ክልልን ጨምሮ በተለያዩ የኢትዮጵያ ክፍሎች የሚሰሩ ስምንት ሲቪል ማህበራት በወቅታዊ ጉዳዮች ዙሪያ ትናንት ያሰራጩት መግለጫ እንደሚያትተው የሰላምና የውይይት ጥሪ በተደጋጋሚ ቢቀርብም እስካሁን ተጨባጭ ውጤት አልተገኘም። ይልቁን በትግራይ ያሉት ፖለቲካዊ ልዩነቶች ሰፍተዋል፣ ግጭቶች ተባብሰው በአጠቃላይ አሳ ሳቢ ሁኔታ ተፈጥሯል ይላል መግለጫቸው። ቅድሚያ ለሰብዊ መብቶች ድምፂ የሆኑና ጎርዞ የተባሉ የመብት ተሟጋሽ ድርጅቶችን ጨምሮ ስምንቱ ሲቪል ማህበራት ጦርነት በማንኛውም ሁኔታ መቅረት ያለበት ክስተት ነው ያሉ ሲሆን እየታዩ ላሉ የፖለቲካ ችግሮችም ፖለቲካ የመፍትሄ ብቻ እንዲበጅላቸው ጠይቋል። ስምንቱ ሲቪል ማህበራት ያለው አስጊ ሁኔታን በመረዳት ወጣቶች፣ የሚዲያ ተቋማት፣ ሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የሃይማኖት መሪዎችና ሌሎችም ጦርነትን እንዲያወግዙ ጥሪ አቅርቧል። መግለጫውን ካወጡት መካከል የሆነው የዲሞክራሲና ማህበራዊ ፍትህ ድምፅ ስራ አስኪያጅ በትግራይ ኃይሎች መካከል የተፈጠረው ክፍፍልን ተከትሎ የእርስ በርስ ግጭት እንዳይከሰት ከዚህ ባሻገር ደግሞ በኢትዮጵያ መንግስትና በህወሀት መካከል ያለው አለመተማመን ሌላ ዙር ጦርነት እንዳያስከትል ስጋት ፈጥሯል ብሏል። ከሰሞኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጀኔራል ታደሰ ወረደም ከትግራይ በኩል የጦርነት ዝግጅት አለ በሚል በፌደራል መንግስቱ በኩል የሚገለጸውን አስተባብለው በአስቸጋሪ ሁኔታ ውስጥም ተሆኖ ጭምር የጦርነት ደመናውን ለማስቀረትና ዘላቂ ሰላምን ለማስፈን እየተሰራ ስለመሆኑ መግለጻቸው የሚታወስ ነው። የሙስሊም ወንድማማቾች ህብረት በኬንያ ውስጥ በሽብርተኝነት ተፈረጀም። የዊልያም ሩቶ አስተዳደር ይህንን እርምጃ የወሰደው በባህረ ሰላጤው ሀገራት ግፊት ነው ተብሏል። የሙስሊም ወንድማማቾች ህብረት የተባለው የፖለቲካ ቡድን በግብፅ መንግስት ሽብርተኛ ከተባለ በኋላ የመካከለኛው ምስራቅ ለሁለት ተከፍሎ ቆይቷል። ካታር እንደ ቱርክ ያሉ አጋሮቿን ይዛ የህብረቱ ደጋፊ ሆና የቀጠለ ሲሆን እንደ ሳውዲና ኤምሬቶች ያሉ መንግስታት ደግሞ ቡድኑ በሀገራቸው እንዳይንቀሳቀስ ከሀገራቸው ደጋፊዎች ገንዘብ እንዳይልኩለት እናም እንዳይደግፉት አድርገው ከልክሏል። ይህ አጀንዳ ካታርና ሌሎች የባህረ ሰላጤው ሀገራት ለማቃቃር የበቃ ሆኖ የቀጠለ ሲሆን ጉዳዩ ወደ ምስራቅ አፍሪካ መሄደ ይመስላል። የኬንያ መንግስት ህብረቱን በሽብርተኝነት ፈርጆታል። የሀገሪቱ የመገናኛ ብዙሀን እንደጻፉት ይህ ቡድን ለሽብርተኝነት የበቃው በተለይም በባህረ ሰላጤው ሀገራት ግፊት ሲሆን ለዚህም የተባበሩት አረብ ኢሚሬቶች ሚኗ የጎላ ነው ተብሎለታል። የእስላማዊ ወንድማማቾች ህብረት በ2011 በግብጽ የተካሄደውን አብዮት ተከትሎ ስልጣን የያዘና ሁለት አመት በምርጫ የቆየ ቢሆንም በመፈንቅለ መንግስት ወደ መንበር የወጡት ኤልሲሲ ገልብጠውት ሽብርተኛም ብለውት በመላ ግብጽ ምንም አይነት እንቅስቃሴ እንዳያደርግ አግደውታል። በዚህም አባሎቹና ደጋፊዎቹ ለስራትና ለሞት የተዳረጉ ሲሆን ቀሪዎቹም ወደ ተለያዩ ሀገራት ተሰደዋል። ከተሰደዱባቸው ሀገራት መካከል ኬንያ አንዷ እንደሆነች የሚነገር ሲሆን አሁን ግን እነዚህ የሙስሊም ወንድማማቾች ህብረት አባላት በየትኛውም የኬንያ ክፍል ውስጥ ሆነው የፖለቲካ አጀንዳ ሲያከናውኑ ከተገኙ ሽብርተኛ ተብለው እንዲጠየቁ የሚያደ? ማድረግ ህግ ወጥቷል። አዋጁን ይፋ ያደረገው የኬንያ ካቢኔ በሀገሪቱ ውስጥ ሆኖ የቡድኑ አባል መሆን ደጋፊም ሆኖ መገኘት፣ ገንዘብ መላክና የፕሮፓጋንዳ ስራ መስራት የሚያስቀጣ ነው ብሏል። የአባላቱ ሀብት ይታገዳል፣ ስብሰባ ማድረግ የማይችሉም፣ ከእነዚህ ሰዎች ጋር ግንኙነት ያለው ሰው ይከሰሳል ብላለች ኬንያ። የሙስሊም ወንድማማቾች ህብረት በኬንያና ኢትዮጵያ ጎረቤት ሶማሊያም አልእስላህ በተባለ ክንፍ እንደሚንቀሳቀስ የሚነገርለት ሲሆን ይህ ኃይል ከሀገሪቱ ፕሬዚደንት ሀሰን ሼህ መሐመድ ጋር ንክኪ እንዳለው ይነገራል። እንደ ረሽድ አብዲ ያሉ የምስራቅ አፍሪካ የፖለቲካ ጸሐፊዎችም ኬንያ ሙስሊም ወንድማማቾች ህብረትን ሽብርተኛ ካለችው ሐሰን ሼህ መሐመድ ወደ ኬንያ ሲጓዙ ይታሰራሉ ወይ እያሉ መጠየቅ ጀምረዋል። ይህ በእንዲህ እንዳለ የኬንያው ፕሬዚደንት ዊልያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠይቋል። ሩቶ በተባበሩት መንግስታት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለው ና ኢፍትሐዊ ነው ሲሉ ተናግሯል። በዚህም አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቢያንስ ሁለት ቋሚ መቀመጫና ሁለት ቋሚ ያልሆነ ውክልና ሊኖራት ይገባል ነው ያሉት። ፕሬዝደንቱ በጠቅላላ ጉባኤው ላይ ባደረጉት ንግግር የ54 ሀገራትን ድምፅ ችላ ብሎ የተባበሩት መንግስታትን ማለት አይቻልም ሲሉ በአጽኖ ተሰምቷል። አያይዞም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና መረጋጋትን ዋጋም በቀዳሚነት የምትከፍል ሆና ሳለም ቋሚ መቀመጫ የሌላት ብቸኛዋ አህጉር ሆና ቆይታለች ብሏል። የጸጥታው ምክር ቤትን ማሻሻል ለአፍሪካም ሆነ ለሌላ ለማንም የተደረገ ውለት አይደለም ያሉት ሩቶም ይልቁንስ ለመንግስታቱ ድርጅት ህልውና አስፈላጊ ጉዳይ ነው ሲሉ መናገራቸውም በተለያዩ የመገናኛ ብዙሃን በኩል ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን።